ለማርገዝ በጣም ፈጣኑ ክኒን ምንድን ነው? እርግዝና በግለሰብ ሁኔታዎች እና በጤና አይነት ላይ የተመሰረተ ነው። በቀላሉ የሚገኘውን መድኃኒት መውሰድ ሊረዳ ይችላል። ነገር ግን የዶክተር ምክር ሊያስከትሉ የሚችሉ የጎንዮሽ ጉዳቶችን ይከላከላልና ለእርስዎ የተለየ ሁኔታ ትክክለኛውን ህክምና ያረጋግጣል። ፈጣን እንክብሎችን እንዴት ማርገዝ ይቻላል? የእኛ ጥናት እንደሚያሳየው እንደ ክሎሚፊን፣ ሌትሮዞል፣ ጎንዶሮፒን፣ ሜትፎርሚን እና ብሮሞክሪፕቲን ያሉ እንክብሎች እንቁላልን ለማነቃቃት፣ ሆርሞኖችን ለማነቃቃት እና የወር አበባ ዑደትን ለመቆጣጠር ይረዳሉ። ጠቃሚ፦ እነዚህም መድኃኒቶች በብቁ የጤና እንክብካቤ አቅራቢ ከተመከሩ እና ከታዘዙ ብቻ ይወሰዱ። ለምን እርጉዝ ላይሆን ይችላል። እርግዝና ለምን እንደማይከሰት አታውቁም። የዘገየ እርግዝና እንደ ፒሲኦኤስ፣ ኢንዶሜሪዮሲስ፣ ከመጠን ያለፈ ውፍረት፣ የእንቁላል በሽታ፣ የታገዱ ቱቦዎች፣ ፋይብሮይድ እና ራስን የመከላከል ችግሮች ያሉ የማህፀን ችግሮች ምልክት ሊሆን ይችላል። ትክክለኛውን የእርግዝና መዘግየት መንስኤ ለማግኘት የእኛን የሴት መሃንነት አጫዋች ዝርዝር ይመልከቱ። ምልክቶችን ይጠብቁና የዶክተሩን እርዳታ ይጠይቁ። የእርግዝና ዕድሎችን ለመጨመር ጤናማ የአኗኗር ዘይቤን፣ ጥሩ እንቅልፍን፣ እርጥበትን እና ጭንቀትን መቆጣጠር። ጥሩ ጤና በአዲስ አበባ ኢትዮጵያ ካለው ትክክለኛ ዶክተር ጋር ሊያገናኘት ይችላል። ቴሪከና ዋይክ ሴር ኮመን ለበለጠ አስደሳች ቪዲዮዎች የዩትዩብ ቻናላችንን ይመዝገቡ።